ሰላም ጤና ስጥልን፣ የተወደዳችሁ የመሠረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን። በጀነራል ሰዓረ መኮንንና በሜጀር ጀነራል ገዛይ አበራ ግድያ ዙሪያ ያልተሰሙ መረጃዎችን የሚያሳይ የምርመራ መጽሐፍ በገበያ ላይ ዋለ። ከሶስት ሳምንት በላይ እስር ላይ የቆዩት የሸገር ኤፍኤም ጋዜጠኞች በዋስ ተለቀቁ። የኢትዮጵያ አእምሯዊ ንብረት ባለሥልጣን ዳይሬክተር እያስነሱት የጥቅም ግጭት ጥያቄ ፈጥሯል። ከያዝነው መስከረም ወር ጀምሮ ለመንግሥት ሠራተኞች ይፋ የተደረገው የደሞዝ ማሻሻያ እንዳልተራዘመ የገንዘብ ሚኒስቴር ለሚዲያችን ተናገረ። የጠቅላይ ሚኒስትሩን አዲስ መጽሐፍ በግዴታ ግዙ እየተባልን ነው በማለት የንግድ ባንክ ሰራተኞች አማረሩ። ከሰሞኑ ሲታፈሱ የነበሩ ወጣቶች የአስረኛ ክፍል ዶክመንት እየተሰራላቸው ወደ ማሰልጠኛ ካምፕ መጓጓዝ መጀመራቸው ታወቀ። በማስከተል መረጃዎቹን በዝርዝር እናቀርባለን። በጀኔራል ሰዓረ መኮንንና በሜጀር ጀነራል ገዛይ አበራ ግድያ ዙሪያ ያልተሰሙ መረጃዎችን የሚዳስስ የምርመራ መጽሐፍ ገበያ ላይ ዋለ። ጀኔራል ሰዓረ መኮንንና ሜጀር ጀነራል ገዛይ አበራን ማን ገደላቸው? ጥቃቱስ እንዴት ተፈጸመ? የሚል ጥልቅ ምርመራን ያካተተ መጽሐፍ አማዞን ላይ ለገበያ መዋሉ ተሰምቷል። ሰኔ 15 ቀን 2011 ዓ ም በጀነራል ሰዓረና በሜጀር ጀነራል ገዛኤ ላይ የተፈጸመውን ጥቃት አስመልክቶ በጥልቀት የሚዳስሰው ይኸው የምርመራ መጽሐፍ የችሎቱን ሂደትና የፎረንሲክ ምርመራ ውጤቶችን ጨምሮ የዓይን ምስክሮችን ቃል ያካተተ መጽሐፍ መሆኑ ታውቋል። መጽሐፉ ወንጀሉን ፈጽሟል ተብሎ በፍርድ ቤት የዕድሜ ልክ ስርዓት የተበየነበትን የአስር አለቃ መሳፍንት ጥጋቡ ቃልንም ይዟል። አስር አለቃ መሳፍንት እኔ አልገደልኳቸውም ጀኔራሎቹ የተገደሉት በግቢዋ አጥር ዘለው በገቡ የሰለጠኑ ተኳሾች ነው ሲል ይናገራል። መጽሐፍ ውስጥ ከብርጋዴር ጀነራል አሳምነው ጽጌ ጋር የነበረህ ግንኙነትስ ምን ይመስላል ተብሎ ተጠይቆም የሰጠው ምላሽ በመጽሐፉ ተካቷል። ጀነራሎቹ ተገደሉበት የተባለው ሽጉጥ ባለቤቱ ማን ነው? ለምን የጣት አሻራ ሳይገኝ ቀረ? በዕለቱ የጥበቃ ካሜራዎቹን ማን አጠፋቸው? የዕለቱ የጥበቃ ተረኛ ለምን ከጥርጣሬ ውጭ ሆነ? የሚሉ እስካሁን ያልተሰሙ መረጃዎችን እንደሚዳስስ ሚዲያችን ተመልክቷል። ብዙ አከራካሪ ጉዳዮችን በማስረጃ እየነቀሰ ፍንትው አድርጎ የሚያሳይ ነው የተባለለት ይህ የምርመራ ዘገባ መጽሐፍን ሰንዶ ለአንባቢያን ለማድረስ ሁለት ዓመት ያክል እንደወሰደበት ታውቋል። መጽሐፉን ለየት የሚያደርገው በሀገራችን የምርመራ ጋዜጠኝነት ታሪክ ውስጥ ፈርቀዳጅ መሆኑ ነው የተባለለት ሲሆን፣ ጸሐፊው አሁን ላይ አገር ውስጥ የሚገኝ በመሆኑ ለደህንነቱ ሲባል ከጋዜጠኛው በሚል የብዕር ስም እንዲታተም ሆኗል። መጽሐፉ አማዞን ላይ ለሽያጭ ቀርበዋል። ከሶስት ሳምንት በላይ እስር ላይ የቆዩት የሸገር ኤፍኤም ጋዜጠኞች በዋስ ተለቀቁ። ላለፉት ሶስት ሳምንታት እስር ላይ የቆዩት የሸገር ኤፍኤም ጋዜጠኞች ትግስት ዘሪሁንና ምንታምር ጸጋው የፌዴራሉ ጠቅላይ ፍርድ ቤት በወሰነው መሰረት ከእስር ተለቀቁ። ሸገር ኤፍኤም በጉዳዩ ዙሪያ ያወጣው መግለጫ የፌዴራሉ ጠቅላይ ፍርድ ቤት ሁለተኛው ምድብ ችሎት ጋዜጠኞቹ በዋስ እንዲለቀቁ የስር ፍርድ ቤት የሰጠውን ውሳኔ ማጽናቱን አስታውቋል። የፌዴራሉ ፖሊስ ወንጀል ምርመራ ጋዜጠኞቹ ትዕግስት ዘሪሁንና ምንታምር ምን ታምር ጸጋው በ50 ሺህ ብር ዋስትና ከስር እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ጠይቆ ነበር ያለው ሚዲያው የግራቀኙን ክርክር ያደመጠው የጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት ለመስከረም 14 2018 ተለዋጭ ቀጠሮ ሰጥቶ ነበር ብሏል። ጋዜጠኞቹ ትዕግስት ዘሪሁንና ምንታምር ጸጋው በቁጥጥር ስር በዋሉ 21ኛው ቀን በተለዋጭ ቀጠሮ ቀን የፌዴራሉ ጠቅላይ ፍርድ ቤት የስር ፍርድ ቤት በዋስ እንዲለቀቁ የሰጠውን ውሳኔ አጽድቆ መዝገቡን ዘግቷል። በውሳኔው መሰረት ጋዜጠኞቹ ከስር ተለቀዋል በማለት መረጃ አጋርቷል። ሁለቱ የሸገር ኤፍኤም ጋዜጠኞች በቁጥጥር ስር ከዋሉ በኋላ ሜክሲኮ በሚገኘው የፌዴራል ፖሊስ ታስረው እንደቆዩ ታውቋል። ጋዜጠኞቹ የታሰሩት በጤና ባለሙያዎች የሥራ ማቆም አድማ ዙሪያ ከሶስት ሳምንት በፊት በሰሩት ዜና ምክንያት መሆኑ ታውቋል። ሸገር ኤፍኤም ለበርካታ ዓመታት እጅግ የበዙ ለመንግሥት ግብዓትነት ጭምር ሆነው የሚያገለግሉ መረጃዎች ላይ ሲሰራ የነበረ ሚዲያ ነው። ጥፋት እንኳን ተሰርቶ ከሆነ በብሮድካስት ሕጉ መሠረት መጠየቅ እየተቻለ ወደ እስር መሄዱ አሳዝኖኛል በማለት አንድ ባልደረባቸው ለሚዲያችን ተናግሯል። የኢትዮጵያ አእምሮዊ ንብረት ባለሥልጣን ዳይሬክተር ያስነሱት የጥቅም ግጭት ጥያቄ ፈጥሯል። የኢትዮጵያ አእምሯዊ ንብረት ባለስልጣን ካዛንቺስ አካባቢ የሚገኝና የንግድ ምልክት ፓተንትና የቅጂ መብት ስራዎችን በመመዝገብ ለሀገር እድገት አስተዋጽኦ እንዲያበረክት የተቋቋመ የፌዴራል መንግስት መስሪያ ቤት ነው። ተጠሪነቱ ለኢኖቬሽንና ቴክኖሎጂ ሚኒስቴር የሆነው ይህ ተቋም አሁን ላይ በበርካታ ተገልጋዮችና ሰራተኞች ብሶት እየቀረበበት ሲሆን፣ ጉዳዩን እንዲህ አሰናድተነዋል። ተቋሙ ቀደም ሲል በነበሩ መሪዎች የተሰጠውን ተልዕኮ በመጠኑም ቢሆን መወጣት የቻለ ቢሆንም የአሁኑ ኃላፊ አቶ ወልዱ ይመስል በኃላፊነት ከመጡበት ጊዜ ጀምሮ ይህ እንደተቀየረ የተቋሙ ባልደረቦች ይናገራሉ። ተቋሙ ከመንግሥት ተቋምነት ወጥቶ በዋና ዳይሬክተሩ ባለቤትነት የሚመራ በመንግሥት በጀት የሚንቀሳቀስ የግል ድርጅት ሆኗል የሚሉ ሠራተኞች አንዳንድ አይን ያወጡ መብት ረገጣዎች፣ ዝርፊያዎች እንዲሁም የጥቅም ግጭቶች በስፋት እንደሚስተዋሉ ያነሳሉ። ዋና ዳይሬክተሩ ከሁለት ዓመት በፊት በመንግሥት የሥራ ኃላፊነት ወደ ተቋሙ ቢመጡም አሁንም የግል ድርጅት ባለቤት በመሆናቸው የግል ድርጅቱ ስራዎች በመንግስት ፋሲሊቲ ደሞዝና ጥቅማጥቅም ያለ ሐፍረት ያከናውናሉ የሚሉት እነዚህ ለደህንነታችን ሲባል ስማችን አይጠቀስ ያሉ የኢትዮጵያ አእምሯዊ ንብረት ባለስልጣን ባልደረቦች ናቸው። ዋና ዳይሬክተሩ ነጋዴ ሆነውና በንግድ ስራ ላይ ያሉ የሌሎች ነጋዴዎችን የንግድ ምልክት ጥያቄዎችን የሚፈቅድ የፌዴራል መንግስት ተቋም ይመራሉ። ይህ የጥቅም ግጭት እያስከተለ ነው ብለው ለመሰረት ሚዲያ የተናገሩት አንድ ሰራተኛ ግለሰቡ በስራ ኃላፊነት ወደ ተቋሙ ከመጡ ከሁለት ዓመት በላይ ቢሆናቸውም በቅጡ የተቋሙን ቢሮዎች አይተዋቸው እንደማያውቁ ይጠቁማሉ። ወደ ራሳቸው ቢሮው ይገባሉ፣ ይወጣሉ፣ የራሳቸውን የግል ስራዎች ያከናውናሉ። የትኛው የሥራ ክፍል የቱጋ እንደሚገኝ አያውቁም። በመረጃ አቀባዮችና በአሉባልታ መረጃ ተቋሙን ይመራሉ ብል ማጋነን አይሆንም በማለት ጉዳዩን ለሚዲያችን አብራርተዋል። ሌላ ሰራተኛ ደግሞ ዋና ዳይሬክተሩ ሬዲዮ ፋና እያሉ እንደሚያደርጉት ፊት ለፊት ወጥተው አይታዩም። በስውር የግል መረጃ ቀባዮች አሏቸው። እነዚህ መረጃ ቀባዮች የማያቋርጥ አበል አላቸው። ከምክትል ዋና ዳይሬክተር ጀምሮ የጽህፈት ቤት ዋና ኃላፊና የመሳሰሉት መረጃ አቀባዮች የሚያቀርቡላቸው መረጃዎች ሕግ ይሆናሉ። ግራ ቀኝ ማናገር ሳያስፈልግ በማናለብኝነት በወሬ አቀባዮች መረጃ ብቻ እርምጃ ይወሰዳል፣ በማለት በመስሪያ ቤቱ ውስጥ ያለውን አሁናዊ ሁኔታ ገልጸዋል። አክለውም በወሬ ማቀበል ስራዎች የማይሳተፍ ሰራተኛ ትጉህ ሰራተኛ አይደለም በሚል በየአጋጣሚው ይዘለፋል ከሥራ መደቡ እንዲነሳ ይደረጋል። አበል በሚያስገኙ ስራዎች አይገባም። የትምህርት ዕድሎች እንዳያገኝ ይደረጋል ብለዋል። አንድ የተቋሙ ተገልጋይ ደግሞ ተቋሙ ውስጥ ጉቦና ሌብነት አጸያፊ ተግባራት ሳይሆኑ አራድነት ናቸው። በግልጽ በቤተሰብ አካውንት አንዳንዴም በግል አካውንት በሚላክ ገንዘብ የመንግሥት አገልግሎቶች ይሸጣሉ ብለዋል። እነዚህን ጥቆማዎች ያቀረብነው ለእውነት ከመቆርቆር በመነሳት ብቻና በጭፍን ጥላቻ ያለ መሆኑን ለማረጋገጥ አንድ ቀን ተቋሙን የሚመለከተው የመንግስት አካል በመጎብኘት ተገልጋዮችና ሰራተኞችን በስልት በማናገር ማረጋገጥ የሚቻል መሆኑን እንዲታወቅ እንፈልጋለን ብለዋል። መሰረት ሚዲያ በዚህ ዙሪያ ተቋሙን ለማናገር ያደረገው ሙከራ አልተሳካም። ከያዝነው መስከረም ወር ጀምሮ ለመንግሥት ሰራተኛ ይፋ የተደረገው የደሞዝ ማሻሻያ እንዳልተራዘመ የገንዘብ ሚኒስቴር ለሚዲያችን ተናገረ። መንግስት ቋሚ ደሞዝተኞች ለሆኑ የመንግስት ሰራተኞች የዛሬ ወር ገደማ ይፋ ያደረገው የደሞዝ ጭማሬ ባሳለፍነው አመት ከተሰሙ አበይት ጉዳዮች አንዱ ነበር። በዚህ ጭማሬ መሰረት በ2018 ዓ.ም ምህረት የበጀት አመት 160 ቢሊዮን ብር ወጪ በማድረግ የመንግስት ሰራተኞች ደሞዝ እንዲሻሻል መደረጉን መንግስት የዛሬ ወር ገደማ አስታውቆ ነበር። የዋጋ ግሽበት እየጨመረ በመጣበት ወቅት ደሞዛቸው በተገቢው መጠን ሊጨምር ያልቻለው የመንግስት ሰራተኞች መረጃውን በእፎይታ እንደተቀበሉት የቅርብ ጊዜ ትውስታ ነው። ይሁንና ባለፉት ጥቂት ቀናት ይህ የደሞዝ ጭማሪ ላልተወሰነ ጊዜ መራዘሙን የሚገልጹ መረጃዎች በማኅበራዊ ሚዲያ በስፋት ሲሰራጩ ታይተዋል። እነዚህ መረጃዎች ለመራዘሙ ምክንያት አድርገው ያቀረቡት በአንድ በኩል ክልሎች የተሟላ መረጃ መላክ ስላልቻሉ መሆኑን፣ በሌላ በኩል ደግሞ ከሰሞኑ የዓለም ባንክና አይኤምኤፍ ኢትዮጵያ ያለባትን ብድሬ መክፈል ጫና በተመለከተ በቅርቡ በጋራ ያወጡትን መግለጫ በመጥቀስ መረጃውን አሰራጭተዋል። በዚህ ዙሪያ መሠረት ሚዲያ የገንዘብ ሚኒስትሩን አቶ አህመድ ሽዴን አነጋግሯል። አቶ አህመድ በመንግስት ይፋ የተደረገው የመንግስት ሰራተኞች ደሞዝ ጭማሪ እንዳልተራዘመ ለሚዲያችን የተናገሩ ሲሆን ጭማሬው ከያዝነው መስከረም ወር ጀምሮ ታሳቢ ሆኖ እንደሚከፈል ተናግረዋል። ሚዲያችን ያነጋገራቸውና ስም ያይጠቀስ ያሉ አንድ ሌላ የሲቪል ሰርቪስ ኮሚሽን ባልደረባ ለደሞዝ ጭማሬው ዝግጅት መጠናቀቁን በመግለጽ ለሁሉም የመንግስት መስሪያ ቤቶች በጭማሬው ዙሪያ ሰርኩላር መተላለፉ ተናግረዋል። ይህ ተራዝሟል የሚለው መረጃ ከየት እንደመጣ አላውቅም። መረጃው ለህዝብ ይፋ ከተደረገ ጀምሮ ከመስከረም የሚጀምር የደሞዝ ጭማሪ ለማስፈጸም ስራ ስንሰራ ቆይተናል። በተባለው ጊዜም ተፈጻሚ ይሆናል በማለት ተናግረዋል። መንግሥት ለደሞዝ የሚያውለው ወጪ ከአጠቃላይ ወጪው አንጻር ያለውን ድርሻ ከ30 እስከ 32 በመቶ እንደሚደርስ መረጃዎች ያሳያሉ። በዚህም አዲስ የደሞዝ ማሻሻያ መሰረት ዝቅተኛው የመንግሥት ሠራተኛ ደሞዝ ከብር 4760 ወደ 6000 ብር እንዲያደርግ መደረጉ ይታወሳል። በተጨማሪም ከፍተኛው የመንግስት ሰራተኛ ደሞዝ ከብር 21491 ወደ ብር 39000 እንዲሁም የዲግሪ ተመራቂ መነሻ ደሞዝ ከብር 6940 ወደ ብር 11500 መደረጉ በወቅቱ ይፋ ተደርጎ ነበር። ይህም ለደሞዝ የሚወጣውን ጠቅላላ ዓመታዊ የመንግስት ወጪ 560 ቢሊዮን ብር ያደርሰዋል ተብሏል። የጠቅላይ ሚኒስትሩን አዲስ መጽሐፍ በግዴታ ግዙ እየተባለን ነው በማለት የንግድ ባንክ ሰራተኞች አማረሩ። ከሰሞኑ በሚዲያዎች አበይት ክስተት ሆነው ከሰነበቱ ጉዳዮች አንዱ መስከረም 6 ቀን ለንባብ የበቃው በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት የተባለው መጽሐፍ ነው። በመደመር እሳቤ ላይ ተመርኩዞ ለአራተኛ ጊዜ ለንባብ የበቃው መጽሐፍ በርካታ የመንግሥት ባለሥልጣናት በተገኙበት የተመረቀ ሲሆን ወደ በርካታ ተቋማትና ድርጅቶችም ለሽያጭ መላክ መጀመሩ ታውቋል። ይሁንና የአንዳንድ ተቋማት ሰራተኞች በበፊቶቹ የመደመር መጽሐፍት ላይ ያሰሙት የነበረው ቅሬታ አሁንም ይሰማ ጀምሯል። ይህም መጽሐፉን በግዴታ ግዙ እየተባልን ነው የሚል ነው። መሰረት ሚዲያ እስካሁን በዚህ ዙሪያ በርካታና ተደጋጋሚ መረጃዎች እየደረሱት ያለው ከመንግስታዊው የኢትዮጵያ ንግድ ባንክ ነው። ሚዲያችን የንግድ ባንክ ፕሬዚዳንት አቶ አቤሳኖ ለዲስትሪክት ማናጀሮች ሰራተኞች ያሰራጩትን የመጽሐፍ ግዙ ጥሪም ተመልክቷል። በእንግሊዝኛ የተላለፈው ጥሪ መጽሐፉ 1000 ብር እንደሚሸጥ በመጥቀስ በተለይ የማናጀር ቦታ ላይ ያሉ ቢያነቡት ሊጠቀሙበት እንደሚችሉ ይጠቅሳል። ጥሪው የመጽሐፉ ግዢው በፈቃደኝነት ላይ እንደሆነ በመጥቀስ እንዲህ ይላል፤ የመጽሐፉ ዋጋ 1000 ብር ነው። እባካችሁ ቢያንስ ከዋና ጽፈት ቤት እስከ ቅርንጫፍ ጽፈት ቤቶች ድረስ ባቀረባችሁት ሪፖርት ስር የሚገኙትን ሰራተኞችን በማደራጀት የየክፍላችሁን ፍላጎት ከስርጭት ክፍል ጠይቁ። እርግጠኛ ነኝ ሁሉም ሰው ከሌሎች አከፋፋዮች ለመግዛት አቅዷል ነገር ግን ተሳትፏችን በአንድነት እንዲሆንና የማኔጅመንት ቲሙ ተሳትፎ መሪ እንዲሆን እናድርግ። ይሁንና የመጽሐፍ ግዢው በፈቃደኝነት ላይ ነው ቢባልም በርካታ የባንኩ ሰራተኞች ለሚዲያችን እንደገለጹት ግዢው አስገዳጅ ሆኗል። ለምሳሌ እኛ ጋር ማለትም የኢትዮጵያ ንግድ ባንክ ጎንደርና ደብረ ብርሃን ዲስትሪክት የሚገኙ ሁሉም ሰራተኞች በነፍስ ወከፍ የጠቅላይ ሚኒስትሩ መጽሐፍ እንዲገዙ አንድ ሺ ብር ካላዋጣችሁ፣ ተብሎ በዳይሬክተሮቹ በኩል ለቅርንጫፍ ስራ አስኪያጅ ሰራተኛውን አሳምኑ፣ ካልሆነ ግን ግዴታ ስለሆነ ከሁሉም ከደሞዛችሁ ይቆረጣል ተብለናል ያሉት አንድ የባንኩ ሰራተኛ ናቸው። ሌላ ሰራተኛ ደግሞ ይህ ትዕዛዝ በሀገሪቱ ለሚገኙ ሁሉም ሰራተኞች እየተላለፈ ነው፣ ካዘኑ ልህ ቀስ በቀስ ይቆርጣሉ፣ ካልሆነም ከመስከረም ወር ደሞዝ ከሁሉም ሰራተኛ ላይ አንድ ሺ ብር መቆረጡ አይቀርም ተብሎ ይታመናል በማለት ተናግረዋል። አንድ በአዲስ አበባ የሚገኙ ሰራተኛ ደግሞ በፊት በፊት በጠቅላይ ሚኒስትሩ መጽሐፍ ሽያጭ ፕሮጀክቶች የተሰሩ ሲባል ሰምቻለሁ፣ ግን በግዴታ ለምን ይሆናል? ከአንድ ድሃ ቀምቶ ለሌላ ድሃ መስጠቱ ጥቅሙ ምንድን ነው? ያውም እኮ በትክክል ለድሃው ከደረሰ ማለት ነው። እኔ በአዲስ አበባ ከተማ ወጪና ላይ ዞሮ በብድር ውስጥ ነኝ። እንደገና ይህን በግድ ግዙ ሲባል ምን ላድርግ? በማለት ያሉበትን ሁኔታ አስረድተዋል። ከዚህ በፊት ከመደመር መጽሐፍ ሽያጭ ከየክልሎች በመቶ ሚሊዮን ብር የሚቆጠር ገንዘብ መሰብሰቡን የመንግሥት ሚዲያዎች መረጃዎች ያሳያሉ። ለምሳሌ በደቡብ ክልል ከመደመር ትውልድ መጽሐፍ ሽያጭ ከ246 ሚሊዮን ብር በላይ መሰብሰቡ የዛሬ ሁለት ዓመት ገደማ በኢቢሲ ተነግሮ ነበር። ይህ ገቢ ተመልሶ የመስህብ ስፍራዎችን ለማልማት እንደሚውል በወቅቱ ተገልጾ ነበር። በተመሳሳይ የዛሬ ዓመት በድሬዳዋ ከተማ ከመደመር ትውልድ መጽሐፍ ሽያጭ በተገኘ 100 ሚሊዮን ብር ዘመናዊ ቤተ መጻሕፍት ለመገንባት የመሠረት ድንጋይ መቀመጡ ተነግሮ ነበረ። ከሰሞኑ ሲታፈሱ የነበሩ ወጣቶች የአስረኛ ክፍል ዶክመንት እየተሰራላቸው ወደ ማሰልጠኛ ካምፕ መጓጓዝ መጀመራቸው ታወቀ። ያዝለቀቅ ያደረገ በመዲናዋ አዲስ አበባና በክልል ከተሞች የሚካሄደው የወጣቶች አፈሳ በቅርብ ወራት በበርካታ ሚዲያዎች ሽፋን ከማግኘቱ በተጨማሪ መንግስታዊው የኢትዮጵያ የሰብዓዊ መብቶች ኮሚሽን መግለጫ ያወጣበት ጉዳይ ነበር። የአፈሳው መረጃ አንዴ ሐሰተኛ ነው፣ ሌላ ጊዜ ደግሞ በፈቃደኝነት የሚከናወን ነው የሚል ማስተባበያ ከመንግስት አካላት ተደጋግሞ ቢሰማም ድርጊቱ አሁን ድረስ መቀጠሉ ታውቋል። መሠረት ሚዲያ የደረሰው አዲስ መረጃ እንደሚያሳየው ደግሞ ወለቴኖክ ማደያ ወይም ወደ ሀጫሉ ሁንዴሳ በሚወስደው መንገድ አካባቢ ባለ የወጣቶች ማዕከል ውስጥ ተይዘው የነበሩ ወጣቶች ወደ ካምፖች መጓጓዝ ጀምረዋል። በመላው ሁለት አካባቢ የታፈኑት ልጆች ሐሰተኛ የአስረኛ ክፍል ውጤት ተሰርቶላቸው ወደ ስልጠና ካምፖች ካለፈቃዳቸው እየተወሰዱ መሆኑን አረጋግጠናል። ከተያዥ ወጣቶቹ ቤተሰቦች እንዲሁም ከአንድ የጸጥታ አካል እያሰባሰብ ነው መረጃ እንደሚያሳየው፣ ከ60 በላይ የሚሆኑት እነዚህ ወጣቶች ወደ ብላቴ ወታደራዊ ማሰልጠኛ ተወስደዋል። በተመሳሳይ ኮየ ፈጪ አካባቢ ተይዞ የነበሩ ወጣቶች ሁለታ ከተያዙት ጋር ተቀላቅለው ወደ ካምፕ መወሰዳቸውን ስማችን አይጠቀስ ያሉ ምንጮች ጠቁመዋል። በአዲስ አበባ የታፈሱት ሰዎች ቃሊቲ ክፍለ ከተማ ወረዳ አምስት ውሃ ልማት አካባቢ 200 ሜትር ገባ ብሎ በሚገኝ ማቆያ በሚባል መጋዘን የመሰለ ቤት ውስጥ አብዛኞቹ ተይዘው እንደሚገኙ ምንጮቻችን ጠቁመው ነበር። ያፈሷቸው ያለምንም ጥፋት ከየመንገዱ ነው። አንደኛው የኔ ወንድም ሲሆን፣ ለማስፈታት ያላደረግኩት ጥረት የለም። ወንድሜ ዲግሪ አለው በአካውንታንት በጣም ሰላማዊ ሰው ነው። ከማንበብ ውጪ ሌላ አመል የለውም። ሰው በሀገሩ መኖር አይችልም የሚለው አንድ ግለሰብ ከሚኖርበት ወረዳ ጸጥታ ጽህፈት ቤት ነዋሪ መሆኑን የሚያረጋግጥ የትብብር ደብዳቤ አምጣ ተብሎ ቢያቀርብም ወረዳው ሊተባበር አልቻለም ብሎ ለሚዲያችን ተናግሮ ነበር። ከዚህ በተጨማሪ በቦሌ አራብሳ አካባቢ ኤርትራውያንንና የትግራይ ተወላጆችን ከየመንገዱ በማፈስ እስከ 40 ሺህ ብር ድርድር በማድረግ መልቀቅ እንደተጀመረም ተሰምቷል። ሲቪል ፖሊስ በየመንገዱ እወስደሃለሁ እያል ይደራደራል። ሌብነቱ ሀላል ወጥቷል። በየቀኑ ከመዝናኛ ቦታ እየወሰዷቸው በብር ይለቋቸዋል ብለው አንድ የጸጥታ አካል ከዚህ በፊት ለሚዲያችን ቃላቸውን ሰጥተው ነበር። በዚህ አዲስ በተጀመረ አፈሳ ዙሪያ እስካሁን በመንግሥት የተሰጠ ማብራሪያም ሆነ መግለጫ የለም። የተወደዳችሁ የመሠረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርቶት ስራዎችን በማቀናበር ኢዮኤል ስቡህ። አብረናችሁ ቆይተናል። በሚቀጥለው መረጃ እስከምንገናኝ ሰላም።